አሰላሙ አሌይኩም ረህምቱላህ በረካቱ ውደቻና ቤተሰቦች እንደምንዋላችሁ፣ እንዴት ናችሁ? እንደናናችሁ ሁሉ ሰላም ሁሉ መልካም። ዛሬ ደግሞ እንግዲህ ከፒያሳ ወደ መናሪያ ከላይ ወደ ታስኪ መንገዱን እየቀረጽኩላችሁ የተሰራውን መንገድ እንድታዩት ማለት ነው። እና እንግዲህ ከፒያሳ ጀምሬ እዛ ዝቅ እየወረርኩኝ ነው ማለት ነው። የመካነ ሰላም ልጆቻ ታውቁታላችሁ። እና እንግዲህ አቧራው ማሻላ ቀንሷል። ከዛ ከአቧራ ወተናል፣ ቢያንስ መንገዱ ያው እንግዲህ አካባቢው ተጭቃ ወተናል ማለት ነው። እና በዚህም መንገድ ተሰርቷል። መንገዱ ይሄው ከዛ ጀምሬ እያነሳውላችሁ ነው፣ ቪዲዮ እየሰራውላችሁ ነው። ውዶቼ እንግዲህ ሀገራችን ያው ትንሽ ለውጥ ላይናት ማለት ትችላላችሁ። እንግዲህ ተዛ ከቢያሳ ጀምሮ መናኸሪያ ድረስ እንግዲህ እየቀረጽኩኝ ነው ያለሁት። ይህን ይመስላል ማለት ነው መንጌዶ፣ አቀለምን ነገር ደህና ነው ብቻ። ጭቃ አወተ ጭቃ አርፈናል ማለት ነው። አቧራው አቧራው ጭቃው በጣም ነበር እንትን የሚለው ማለት ነው። አቧራው በጣም አያስኬድም ነበረ። እና ይህን በመሰለ ተሰርቷል። እንግዲህ ወደታች ታች እየወረድኩኝ ነው ወደ መናኸሪያው ከቢያሳው ማለት ነው። እና ያው ይታያል ብዬ ተስፋ አደርጋለሁ። እስኪ ላሳያችሁ የተሰራውን አዲሱን መንገድ ማለት ነው። መኪና መንገድ ተሰርቶልናል አይደለ እና ይሄን ይመስላል ውዶቼ። እስኪ ጎብኝት አድርጓት ሀገራችሁን። እና ይሄን ይመስላል የተሰራልን መንገድ ከቧራ ወተናት ሀቅ ለመናገር ማለት እንችላለን እና ለውጥ ላይ ነው አደለን እያለን እንጥዳናለን ዞሮ ለውጥ ላይ ነው ሀገራችን፣ እያለን እያለን እና ቤተሰብ ይሄን ይመስላል ማለት ነው። እስኪ አሁን ደግሞ ወደ መናኸሪያ እየተቃረብኩኝ ነው። ያው እንግዲህ በመንገዱ ነው ዝም ብዬ ቀንጨብ ያደረግኩት። አሁን ደግሞ ወደ መናኸሪያ እየተቃረብን ነው ቤተሰብ ማለት ነው። እና መንገዱ ይሄን ይመስላል። ማሻላ ያው ለውጥ ላይ ነው ማለት እንችላለን። ደህና ነው፣ ትንሽ ጭቃማ አይና ካን ያወጣ ታላላችሁ። መስመሩ ደህና ሆኗል ማለት ነው። እናገራችሁ ይሄን ትመስላለይ። ወደ መናህራው ጠጋ ጠጋ እያልኩ ነው። ጠጋ ጠጋ ጠጋ እያልኩ ነው። በጉጉት ጠብቁ ጠብቁ። እስኪ ባጃጆች ምናምን እየታዩ ነው። ልደርስ ነው ማለት ነው። መናኸሪያ ልደርስ ነው። በነገራችን ላይ ያው በእግዴ ነው። እስኪ እየጎበኘው ብዬ እና ደረስኩም፣ ደረስኩ ሊሆን ነው። አዎ ደረስኩ፣ ደረስኩ፣ ደረስኩ፣ መናኸሪያ ደረስኩ ማለት ነው። ይው እንግዲህ በአጃጆች ምናምን እንደዚህ ቋቁመዋል ወደ ውስጥ እንትን አላልኩም ነው። ደርሽ ያለው እንግዲህ ከቢያሳይዛችሁ ያው እንዳሳየኋችሁ መንገዶች፣ በዚህም መንገድ ማሻላ መንገዱ ተሰርቷል ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውዶች ቻናሌ ለሰው እንዲደርስ አድርጉልኝ አበረታትኝ። እንግዲህ እኔ አገር ቤት አንዳንድ ነገሮችን ጎብኘት እያደረግኩ ለእናንተ ለማሳየት ዝግጁ ነኝ። እንሻላ እና ይችን ትመስላለኝ መካነ ሰላም ማለት ነው መንገዷ። እና ለምን ይቀርባችኋል? ቤተሰቦቼ ለምን እንዴ መንገዱ የተሰራው መንገድ ውት እንጂ ሾፍ ሾፍ አርጉት። እና ለእናንተ ብዬ ይኸው ደፋ ቀና ብዬ ዝናብም እየጣለ ነው። ከፍ ክፍ ያደርጋል በብዙ አይደለም። ከዛ ጀምሬ እየቀረጽኩ መጥቻለሁ። እና ይህን ትመስላለይ ማለት ነው፣ መካነ ሰላም መንገዷ። በዚህ መንገድ ቀርጫታለሁ። ውዶች፣ ላይክ፣ ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችን በኮሜንት አሳውቁኝ። እና ወደ ሀገሬ ልጆች እንግዲህ አበረታቱኝ። ቻናሉን ደግሞ ለሰው ተደራሽ እንዲደርስ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁ በኮሜንት አስቀምጡልኝ። አሳድጉኝ ውዶቼ። ቅንነት፣ መልካምነት ለራስ ነው እና አሳድጉኝ እላለሁ። ይህን ይመስላል የዛሬው ቪዲዮ መቼም ምን ይል እናንተ ማልሆነ የለ፣ ዝናብ እየመታኝ ነው የቀረጽኩላችሁ ትላላችሁ። ዝናቡ እየመታኝ ከፍ ከፍ ከፍ ያደረግ ነበረና እና ማሻላት ዝናቡ ደግሞ ያው እንግዲህ ክረምታችን ሊገባ ነው። ያው ዘገዬ ምናምን እያለ ነበር ሰው ያው ሊጥልልን እያለ ነው ዝናቡ። አሁን ጀመራ አድርጓል፣ አልሀምዱሊላ እየጣለ ነው ማለት ነው። እና ውድ ቤተሰቦች እንግዲህ የዛሬው ቪዲዮ ይህን ይመስላል። አህለን አበት። አዎ፣ እና ውዶችዬ ይህን ይመስላል ማለት ነው። መኪና መንገዱ ላይክ ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። እና ያምራል አይደለ? አዎ ከጭቃና ከአቧራ ትንሽ ተሽሎናል ማለት ነው። ተሽሎናል እንላለን። በዛ እንጥናናለን። እንደዛ ነው ነገሩ መሰለህ ነው። መንገዱ ወይ ደግሞ ደግዳ ነበር። እየደረስኩ ነው ማለት ነው

እንደው አልመለስሽም፣ ደንበኛ ብዬሽ ነው። ጨምሯል እኮ ዕቃ እና ቤተሰብ ይመስላል ማለት ነው። የዛሬ ቪዲዮችን ላይክ፣ ሸር፣ ሰብስክራይብ እያደረጋችኋል እና ይሄ ደግሞ ወደታች መውረጃው ወደ ሆስፒታሉ አካባቢ ነው ማለት ነው። ወደታች የር ኮድ ክዳ ነብረት እና ከወደዳችሁት ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን፣ ወዶቼ የዛሬው ቪዲዮ ይሄንን ይመስላል። አበረታቱኝ። እንግዲህ መንገዱ ያው አስፓልት ለብ ለብ ትላላችኋል። ሰው ከላይ ከታች እንደዛ እንደዚህ ይላል እና ይህን ይመስላል። እናንት ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። አበረታቱኝ፣ አበረታቱኝ ውዶቼ ማለት ነው እንዴ እና አበረታቱኝ። እኔ ለእናንተ ብዙ ነገር ለማሳየት እንሻላ ዝግጁ ነኝ። አሳያችኋለሁ፣ ዞሮሮሮ እያልኩ ማለት ነው። ዘወረር እያልኩኝ አሳያችኋለሁ። ውድ ቤተሰቦች ላይክ ሼር በማድረግ አበረታቱኝ። ቅንነት ለራስ ነው ላለው እና የዛሬ ቪዲዮ ይሄን ይመስላል ውድ ቤተሰቦቻችን ማለት ነው።